የድምጽ ቅጂ ወጥቷል። የእስክንድር ነጋ የባልደራስ የቅርብ ሰው የኮሎኔል ፈንታሁን ሙሃቤ ቀኝ እጅ ከአማራ ክልል ምክትል ርዕሰ መስተዳድር ጋር ስለመደራደር በሚስጢር ያወሩት በአደባባይ ተሰምቷል። ነገሩ እንዲህ ነው። ልጁ መስፍን ይባላል። በአማራ ፋኖ ህዝባዊ ድርጅት ሲመሰረት አመራሮቹ ማርሸት ፀሐዩ ላይ እምነት በማጣታቸው የማርሸትን ቦታ እንዲሸፍንና ውይይቱን እንዲመራ ኃላፊነት የተሰጠው የቀድሞ ባልደራስ አመራር የነበረና በወቅቱ ከኮሎኔል ፈንታሁን ጋር ሆኖ የወሎውን የትጥቅ ትግል በአመራርነት እያገለገለ ያለው መስፍን ዛሬ ደግሞ ከአማራ ክልል ምክትል ፕሬዚዳንት ጋር ስለድርድር ቅድመ ሁኔታዎች ያደረገው የስልክ ልውውጥ ይፋ ተደርጓል። ለዚህም አፋጣኝ ምላሽ የሰጡት የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት እዝ መግለጫ አውጥተዋል። በመግለጫውም ያነሷቸው ነጥቦች አማራ በአማራነቱ እንዲጠፋ ስርዓታዊ መዋቅር ተዘርግቶ ዘመቻ ከተደረገበት ስድስት አስርት ዓመታትን አሳልፏል። ይህ እንዲሆን ከሚደረግባቸው አሰራሮች አንዱ የሆነው አማራ የራሱ የሆነ ድርጅት እንዳይመሰረት ከማድረግ ባሻገር ጥንቁቅ እና አስተዋይ መሪ እንዳይኖር በማድረግ ነው። ድርጅታዊ አሰራር አለ ሲባል የድርጅት መርህ ወይም ህግና ደንብን መከተል ማለት ነው። በዚህም መሰረት በትላንቱ እለትም ማለትም ሚያዚያ አምስት 2017 ዓ.ም ማለት የአማራ ካኖ ህዝባዊ ድርጅት ከፍተኛ ስራ አስፈጻሚ የሆኑትና የአማራ ካኖ ወሎ ቤተ አማራ ጠቅላይ ግዛት እዝ አመራር የነበሩት አርበኛ መስፈን ከፈለኝ ከአማራ ክልል ምክትል ርዕሰ መስተዳደር ከሆኑት አቶ አብዱ ውስን ጋር በስልክ ውይይት እያደረጉ ነው ተብሎ የተለቀቀ የድምጽ ቅጂ በሚዲያ ሲዘዋወር አይተናል። በመሆኑም ምንም እንኳ ለውይይት ቀረቡ ከተባለ የድምጽ ቅጂዎች እንዴት ሲተላለፍ ቻሉ? እውነት በዚህ ዘመን ከቴክኖሎጂ አንጻር ምን ይመስላል? የሚሉት ራሱን የቻሉ ጥያቄዎች ቢሆኑም ከዛችን አሰራር አንጻር በውስጣችን በተዋቀሩ ኮሚቴዎች አማካኝነት እርግጠኝነቱ እስኪጣራ ድረስ ከአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛትስ በጊዜያዊነት ከስራ አስፈጻሚነት ያገደን መሆኑን እንገልጻለን። ወደ ዓለም አቀፍ ዘገባችን ስናመራ እስራኤል ከሁለት ወራት ተኩስ አቁም በኋላ በጋዛ ድጋሚ ሙሉ ጦርነት ማወጇን አስታወቀች። ጠቅላይ ሚኒስትር ኔታንያሁ የትናንቱን መጠነ ሰፊ ጥቃት ገና መጀመሩ ነው ሲሉ ብዝተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ሙሉ ጦርነት መጀመሩን ትላንት ምሽት በቴሌቪዥን ባስተላለፉት መልእክት ተናግረዋል። በትናንትና ዕለት በጋዛ የተለያዩ አካባቢዎች ከሁለት ወራት በኋላ ለመጀመሪያ ጊዜ በተደረገ መጠነ ሰፊ ጥቃት ከ400 በላይ ንጹሃን መሞታቸውና አሁንም በፍርስራሾች ውስጥ አድራሻቸው የጠፉ ሰዎች መኖራቸውን የጋዛ ጤና ሚኒስትር መግለጫ አመልክቷል። በቤተ ላሄ አራፋ ኑሲራ እና አልሞዋሲ ላይ የደረሰው የአየር ድብደባ የጋዛ ነዋሪዎች ከጥር ጀምሮ አግኝተውት የነበረውን አንጻራዊ ሰላም ያደፈረሰ እና ሆስፒታሎችንም በድጋሚ በተጎጂዎች እንዲሞሉ ያደረገ ነው። ኔታንያሁ ከዚህ ጥቃት በኋላ በሰጡት መግለጫ ይህ ገና ጅማሬ ነው፣ በውጊያ ውስጥ ሁንን ድርድራችንን እንቀጥላለን ብለዋል። ጠቅላይ ሚኒስትሩ በንግግራቸው እስራኤል በሐማስ ስር የሚገኙ ታጋቾችን ለማስለቀቅ ለሐማስ ያቀረበቻቸው የስምምነት ሀሳቦች በሙሉ ተቀባይነት ባለ ማግኘታቸው ወደ ውጊያ መመለሳቸውን ገልጸዋል። ሁሉንም ታጋቾች ለማስመለስ ሐማስ ለእስራኤል ስጋት አለመሆኑን ለማረጋገጥና ለማጥፋት እንዲሁም ሁሉንም የጦርነት ግቦች ለማሳካት እስራኤል ትግሏን ትቀጥላለች ብለዋል ጠቅላይ ሚኒስትሩ። ከጅምሩ በርካታ ፈተናዎች በስተውበት የነበረው ጊዜያዊ ተኩስ አቁም በሺዎች ለሚቆጠሩ ፍልስጤማውያን እስረኞችና ለታጋቾች መለቀቅ ምክንያት መሆን ችሎ ነበር። የመጀመሪያው የተኩስ አቁም ምዕራፍ በመጋቢት ወር መጀመሪያ ላይ ካበቃ በኋላ ሁለቱ ወገኖች የተኩስ አቁም ስምምነቱን ወደፊት እንዴት ማስቀደል እንደሚቻል አልተስማሙም። ይህን ተከተለው የትናንቱ ጥቃት በዘላቂነት ጦርነቱን ለማስቀም የሚደረገውን ጥረት ተስፋ ያጨለመ መሆኑን ቢቢሲ ዘግቧል። በእስራኤል እና ሐማስ መካከል በሚደረገው ድርድር ከሚሳተፉ አካላት መካከል አንዱ የሆኑት የግብጽ የውጭ ጉዳይ ሚኒስትር ቃል አቀባይ ታሚም ካሊፍ የአየር ጥቃቱ የተኩስ አቁም ስምምነቱ በግልጽ የጣሰ የወራት የድርድር ጥረትን ያከሰረ ነው ብለውታል። የአሜሪካ ብሔራዊ ደህንነት ምክር ቤት ቃል አቀባይ ብሪያን ሂዩዝ በበኩላቸው ሐማስ የተኩስ አቁም ስምምነቱን ለማራዘም ታጋቾችን ሊፈታ ይችል ነበር፣ ይልቁንም እንቢተኝነትን እና ጦርነትን መርጧል ብለዋል። እስራኤል በመጀመሪያው ዙር ስምምነት መሰረት ወታደሮቿን ከጋዛ በምታስወጣበት ሂደት እና በዘላቂ ጦርነት ማቆም ዙሪያ ከሐማስ ጋር በአሁኑ ወቅት እንደምትደራደር ስትጠብቅ ሙሉ ጦርነት አውጇል። ይህም ከ15 ወራት በላይ የዘለቀውን የፍልስጤማውያን ሱቅ አደግም እንደሚያስጀምር፣ በአካባቢ ያለውን የሰብአዊ ሁኔታ ይበልጥ አስከፊ እንደሚያደርገው እየተዘገበ ነው። ተገዳዳሪ ሰዎች ማንነት እንመልከት። ዘመነ ካሴ የሐረማያ ዩኒቨርሲቲ ምሩቅ፣ የቀድሞ የወጣት ሊግ ሊቀመንበር፣ የግንቦት ሰባት አባልና አመራሬ ነበረ። መንግስትን ለ12 ዓመታት የታገለ በአንጻሩ እስክንድር ነጋ የዋሽንግተን ዩኒቨርሲቲ ምሩቅ፣ ምንም አይነት የመንግስት ኃላፊነት ኖሮት የማያውቅ የመለያ አማራ አንድነት ድርጅት አባልና አመራሬ ነበረ መንግስትን ከሰላሳ ዓመት በላይ ሲታገል ይኖረ ሰው። ወደ አሁናዊ ቁመናቸው ስንመጣ እስክንድር ነጋ የአማራ ፋኖ ህዝባዊ ድርጅት ሰብሳቢ ሲሆን በስሩም በመከታው ማሞ የሚመራው የሸዋ ጠቅላይ ግዛት እዝ፣ በአርበኛ ደረጀ በላይ የሚመራው የጎንደር ጠቅላይ ግዛት እዝ፣ በኮሎኔል ፈንታሁን የሚመራው የአማራ ፋኖ ወሎ እዝና በካፒቴን ማስረሻ ሰጤ የሚመራውን የአማራ ፋኖ ህዝባዊ ሰራዊት ጎጃም እዝን ያካትታል። የእርስ በርስ ተኩሶችን ሂድ በወሎ የዘመነ ቡድን የሆነው ምሬ ወዳጆ በኮሎኔል ፈንታሁን ላይ ከውጊያ መልስ ረፍት ላይ እንዳሉ ከበባ የፈጸመባቸው ሲሆን በዚህም ሁለት ቀን በተደረገ የተኩስ ልውውጥ ከሁለቱም ጎራ ተሰውተዋል። ከምሬ ኃይል የነበሩት የሽርቅ ለጦር አመራሮችም ኮሎኔሉን አንሞጋም በማለት ምሬ ወዳጆ የሚመራውን ኃይል እክደው የኮሎኔል ፈንታሁን ኃይል መቀላቀላቸው ታውቋል። በሸዋ የእስክንድር ቡድን እንደሆነ የሚነገርለትና ራሱን የአማራ ፋኖ ጠቅላይ ግዛት እዝያ ላይ የሚጠራው ቡድን ከስሬ ሊወጡ ነው ብሎ የጠረጠራቸውን የሰባት ለሰባ ብርጌድ አመራሮች ላይ እርምጃ የወሰደ ሲሆን በዚህም ብዙ ያህል ተሰውቷል። በጎንደር የእስክንድር ቡድን የሆኑትና በአርበኛ ደረጀ በላይ የሚመሩት የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ በተፎካካሪያቸው በሀብቴ ወልዴ ከሚመራው ኦሜድላ ክፍለ ጦር ላይ ወረራ በመፈጸም የሀብቴ ወልዴን ኃይል ከቋራ አባረውታል። በጎዳም የዘመነ ቡድን በሆኑት ጎንጂ ቆለላና የመብረቁ ተፈራ ብርጌድ ላይ በዝናቡ ልንገረ የሚመራው እና በቅርቡ ከዘመነ ቡድን እንዳፈነገጠ የሚነገርለት ወታደራዊ አዛዡ የዳሞት ብርጌድን በመላክ ብዙ ኃይል የደመሰሰና ብዙ ትጥቅ ያስፈታ መሆኑን ምን የሚከታተሉ ጣቢያችን ያነጋገራቸው አንድ የፖለቲካ ተንታኝ የሚከተለውን ብለውናል። አንድ ኒሞኒያ ወይም የሳምባ ምች ያለበት ሰው ጉንፋን በያዘው ጊዜ ያስለዋል እና ይህ ሰው ኒሞኒያውን ሳይታከም ለጉንፋኑ ብቻ መድኃኒት ቢወስ ለጊዜው ይታገስለታል እንጂ ከበሽታው አይድንም። ምክንያቱም ጉንፋኑ ለኒሞኒያው መቀስቀሻ ምክንያት ሆነ እንጂ ዋናው በሽታው ኒሞኒያው ነው። ወደኛ እኛ ትግል ስናመጣው አብይ አህመድ ትጥቅ አስፈታለው ማለቱን በጉንፋን ነው ዋና በሽታችን ኦነግ የተደረገ ማሳደድ ና የዘር ጭፍጨፋ በወያኔ የተነጠቅነው የወሰን ና የማንነት ጥያቄ እንዲሁም በብልጽግና የታወጀብን የዘር ጭፍጨፋ ናቸው። ስለዚህ ኒሞኒያውን ትተን ኩንፋኑን ብቻ ለማከም የሚደረግን አካሄድ አብዝቼ እቃወማለሁ። መንግስቱን ተባብረን እንቀይረው፣ ዋናው ችግራችን እሱ ነው በሚል ከህዋት እና ከኦነግ ጋር የሚፈጸምን ጋብቻ ታቃወማለሁ። እነዚህ በአካል ሶስት ለአማራ ባላቸው ጥላቻ አንድ የሆኑ ድርጅቶችን በኩል እንታገላቸዋለን። ዘመነ ሳሉን እስክንድር ኒሞኒያውን